ትውልዱ ከዓድዋ የድል ታሪክ ኢትዮጵያዊ አንድነትን፣ አይበገሬነትንና አሸናፊነትን ተላብሶ በተሰማራበት የሙያ መስክ ድህነትን ለማሸነፍ ጠንክሮ ሊሰራ እንደሚገባ ተገለጸ። በማዕከላዊ ኢትዮጵያ ክልል ግብርናና ገጠር ልማት ክላስተር 119ኛው የአድዋ ድል በዓል አድዋ የጥቁር ሕዝቦች ድል በሚል መሪ ሀሳብ በተለያዩ ዝግጅቶች በዱራሜ ከተማ መከበሩም ተመላክቷል። በክብረ በዓሉ የማዕከላዊ ኢትዮጵያ ክልል ቴክኒክና ሙያ ትምህርትና ስልጠና ቢሮ ኃላፊ አቶ አሰፋ ደቼ የዘንድሮ የአድዋ በዓል በክልል በሀገር ብሎም በአፍሪካ ደረጃ በተለያዩ ዝግጅቶች እየተከበረ መሆኑን ገልጸው ከአድዋ የድል በዓል መላው ኢትዮጵያውያን አንድነትንና ህብረትን ልንማር ይገባል ብለዋል። ከአድዋ ድል በዓል ጋር ተያይዞ በሀገር ደረጃ በተለያዩ በአፍሪካውያን ሀገራትም ደረጃ እየተከበረ ያለ በዓል ነው። ከዚህ ጋር ከዚህ በዓል ጋር በተያያዘ በዓሉ በተለያዩ የሀገራችን አካባቢዎች ከዚህ ቀደም በነበሩት ቀናት በተለያዩ ኩነቶች፣ በተለያዩ ፕሮግራሞች በዓሉ ሲከበር የቆየ ነው። እኛም ደግሞ እንደ ክልል በዓሉን ማክበር አለብን። በዓሉ ላይ አንዳንድ ጉዳዮችን ማንሳት ከበዓሉ አጠቃላይ እሳቤዎች አጠቃላይ ይዘቶች ጋር በተያያዘ በዓሉን ታሳቢ ባደረገ መንገድ በዓሉን ማክበር አስፈላጊ ስለሆነ እንደ ክልል በእኛ ክላስተር፣ የግብርናና ገጠር ልማት ክላስተር ላይ በዓሉን ማክበርና ማሰብ ያስፈልግ ነበረ። ይህንን መነሻ አድርገን ነው በክላስተር ደረጃ በዓሉን እያከበርን ያለነው። ከበዓሉ ዓላማው ጋር በተያዘ የበዓሉ ዓላማ በጣም ትልቅ ነው። ከዚህ በዓል ህዝቦች መማር ያለባቸው፣ ወጣቱ መማር ያለበት፣ ሌላውም የማህበረሰብ ክፍል መማር ያለበት መሰረታዊ ጉዳይ አለ ማለት ነው። ስለዚህ ከዚህ ጋር በተያዘ በዚህ በዓል ላይ ሁላችንም እንደ ዜጋ እንደ ህዝብ፣ በተለይ ከአላማ ጽናት ጋር በተያዘ አንድነትን፣ መተባበርን፣ ህብረትን ይሄንን ሊያሳካ የሚችል በዓል ስለሆነ ይህንን ሊያሳካ በሚችል መንገድ በዓሉን ማክበር የበዓሉን ኩነት መፈጸም አስፈላጊ ስለሆነ ይህንን ዓላማ ታሳቢ ባደረገ መንገድ ነው በዓሉን እያከበርን ያለ ነው ማለት ነው። የክልሉ ግብርናና ገጠር ልማት ክላስተር አመራርና ባለሙያ በዓሉን አንድነትንና ህብረ ብሔራዊነትን ባረጋገጠ መልኩ እያከበሩ መሆኑን የገለጹት አቶ አሰፋ ደቼ የዚህ ዘመን ትውልድ ከአያቶቻችን ያገኘነውን የድል በዓል መነሻ በማድረግ የድሉን መሰረታዊ ሳቢዎች በመላበስና ተግባራዊ በማድረግ በየአካባቢው የሚነሱ ነጠላ ትርክቶችን በማስቀረትና የጋራ ገዢ ትርክቶችን በማጠናከር በተሰማራንበት የሙያ መስክ ሀገራዊ አንድነታችንን ሊያረጋግጥ በሚችል መልኩ በቅንጅት ልንሰራ ይገባል ብለዋል። ሁላችንም መማር ያለብን መሰረታዊ ጉዳይ አለ። በተለይ በዚህ ሰዓት በሀገራችን ደረጃ በተለያዩ አካባቢዎች የሚነሱ ጉዳዮች አሉ። ከነዚህ ጉዳዮች አንዱ የትርክት ችግር ነው። በተለያዩ ቦታዎች ላይ ከትርክት አንጻር ከዚህ ቀደም ይዘን የመጣናቸው አሁንም ጭምር በተለያየ መንገድ ቻሌንጅ የሚያደርጉ አሁንም ችግር እየሆኑ ያሉ ነጠላ ትርክቶች አሉ። ስለዚህ እነዚህ ነጠላ ትርክቶች መቀየር ያስፈልጋል። እነዚህን ማስተካከል ያስፈልጋል። እነዚህ ነጠላ ትርክቶች ገዥ ትርክት በሆኑ ጉዳዮች ላይ መተካትና ገዥ ትርክትን ማስፋት ይህን ማሳደግ ያስፈልጋል ማለት ነው። ስለዚህ የገዥ ትርክት ሕሳቢውን ለማስፋት በተጠናከረ መንገድ ሕዝቦች የጋራ እንዲያደርጉ፣ ዜጎች የጋራ እንዲያደርጉ፣ በዚህ ትርክት ደግሞ አጠቃላይ ሂደቱን እንዲያውቁ፣ በሂደቱም የልማትና የመልካም አስተዳደር ስራዎችን እንዲሰሩ አቅም መሆን የሚችል ስለሆነ የበዓሉ አስፈላጊነት በዋናነት ይህንን ታሳቢ ባደረገ መንገድ ነው እያከበርን ያለ ነው ማለት ነው። አንድ ከዓድዋ የምንማራው ነገር አለ። ዓድዋ ያኔ ብዙ ቴክኖሎጂ ባልነበረበት፣ ብዙ ትምህርት፣ ዘመናዊ ትምህርት በሌለበት፣ ግን ደግሞ ህዝቦች ከውጭ የገጠማቸውን ወራሪ ኃይል በመደራጃት በመስማማት የጋራ አመለካከት የጋራ እሳቤ በመያዝ ያኔ የገጠማቸውን የቀኝ ግዛት ትግል በጋራ ሆነው በጋራ ተምመው አሸንፈዋል። እኛም ደግሞ ዛሬ በዚህ ሰዓት የሚፈለግብን ያንን ድል ህሳቤ መነሻ አድርገን ያንን ታሳቢ ባደረገ መንገድ ዛሬ ከኛ በተለያየ መንገድ ከተለያዩ የማህበረሰብ ክፍሎች የሚጠበቁ ነገሮች አሉ ማለት ነው። ከዚህ ጋር በተያያዘ ከአመራሩ የሚጠበቅ ጉዳይ አለ፣ ከወጣቶች የሚጠበቅ ጉዳይ አለ፣ ከህዝቦች የሚጠበቁ ጉዳዮች አሉ። እነዚህን ጉዳዮች በዋናነት በየአካባቢ የሚነሱ አካባቢን ታሳቢ ባደረገ መንገድ ከዚህ ከብሄርተኝነት ጋር በተያዘ ከጽንፈኝነት ጋር በተያዘ ዜጎችን የማያግባቡ የማያስማሙ ጉዳዮችን በየአካባቢው ከማንሳት ጋር በተያዘ እነዚህን ጉዳዮች ሆልድ ማድረግ እነዚህን ጉዳዮች ማስተካከል እንዲታረቁ ማድረግ ያስፈልጋል። ስለዚህ ይህንን ደግሞ ሁሉም ባለድርሻ አካል ኃላፊነት ወስዶ ባለቤት ሆኖ የዓድዋን ድል እሳቤ ታሳቢ ባደረገ መንገድ ስራ መስራት አለበት ማለት ነው። ውጤታማ የሆነ የሰላም ግንባታ ስራ በመስራት ግጭቶችን ማረጋጋት፣ የፍትህ ስርዓቱን ማጠናከርና ዜጎች የሚተማመኑበትን የፍትህ ስርዓት መዘርጋት ይገባል ያሉት አቶ አሰፋ ደቼ የተጀመረውን የሀገረ መንግስት ግንባታ ስራም አጠናክሮ ማስቀጠል እንደሚገባም አሳስበዋል። በበዓሉ የአድዋ የድል ታሪክን የሚዘክር ጥናታዊ ጽሁፍ በማዕከላዊ ኢትዮጵያ ክልል ግብርና ቢሮ ጽህፈት ቤት ኃላፊና የቢሮ ኃላፊ ተወካይ በሆኑት አቶ አህመድ ሀቢብ ቀርቦ ውይይት የተደረገበት ሲሆን የአድዋ ድል አያቶቻችን በቋንቋ በዘር፣ በሃይማኖት ሳይከፋፈሉ በአንድነትና በሀገር ፍቅር ስሜት የህይወት መስዋዕትነት ከፍለው ሀገርን እና ሀገረ መንግስትን ያስቀጠሉበት የኢትዮጵያውያን የድል በዓል የአፍሪካውያን ደግሞ የነጻነት በዓል መሆኑን በቀረበው ጥናታዊ ጽሑፍ ተገልጿል። የሀገራችን ብቻ ሳይሆን የመላ ጥቁር ህዝቦች ድል የሆነው የአድዋ ድል ነው አያቶቻችን ባርነትና ቅኝ ግዛትን እምቢ ብለው የቆንቋ የሃይማኖት እና የባህል ልዩነትን ሳይበግራቸው በአንድነት ማለት ነው። ወራሪውን የጣሊያን ሰራዊት በአድዋ ምድር በፍጹም ጀግነት በሀገር ፍቅር ስሜት ተፋልሞ ድል በማድረግ የኢትዮጵያ ለባልነትን አስከብሯል። ሀገርና ሀገረ መንግስትንም አስቀጥሏል። ዛሬ እዛም ዚህም ልዩነት አለ ብለን ወይ ደግሞ ያላለቀ ሀገረ መንግስት ነው ብለን የምንለው ነገር እንደተጠበቀ ሆኖ ዛሬ ለደረሰበት ትላንት እነሱ የሰሩት ጀብድ ነው ማለት ነው። ይሄንን እንደ አንድ ማግቢያና እንትን ብናይ ጥሩ ነው ብዬ ነው። ያድዋ ድል የኢትዮጵያን ድል ብቻ አይደለም፣ ቅድም ተደጋጋሚ እንዳነሳው የጥቁር ህዝቦች ከቅኝ አገዛዝ ነፃ ለማውጣት ተስፋ ሰነቁበትን ጭምር ነው። መነቃቃ ተፈጠራ ለካ ይቻላል እንዴ እስኪባል ድረስ ማለት ነው። የእኛ ነጻነት ወይ ደግሞ ድል ማድረጋችን ብቻ አይደለም ለሌሎች ምክንያት የሆኑ ህዝቦችንን ማለት ነው። በቅኝ ግዛት ስር የነበሩ በርካታ አላማችን ሀገራት ከገዢዎቻቸው ነፃ የወጡበት እኛ የድል ነው እነሱ የነፃነት ነው የሚያከብሩት ብያለው። የወጡበትን ቀን የነፃነት ቀን ብለው ሲያከብሩ እኛ የኢትዮጵያን ግን የአድዋ ጀግኖች በከፈሉን ክብር መስዋዕትነት ከአፍሪካ በብቸኝነት የድል በዓል የምናከብር ሀገር ነን። አያቶቻችን በአድዋ ያስመዘገቡትን የድል ታሪክ የዚህ ዘመን ትውልድም በግብርናውና በሌሎች የልማት ዘርፎችም የተጀመሩ የልማት ስራዎችን አጠናክሮ በማስቀጠል የምግብ ዋስትናን ማረጋገጥ፣ የኢኮኖሚ አቅምን ማሳደግና ድህነትን ማሸነፍ እንደሚጠበቅበትም በጥናታዊ ጽሁፉ ተጠቅሷል። የአድዋ ድል ስናከብር ዋና ናቸው ብቸኛ ናቸው እንኳን ባይባል ግብርና ስድስት ፒለሮች አሉን ብለን እናነሳለን ሁል ጊዜ ለማለት ያክል ለመርሃ ግብር አይደለም አላማችን ዛሬ እዚህ ቦታ የሚታዩ ፍራፍሬ እዚህ ቦታ ላይ ያለው ሌማት ትሩፋት የተለያዩ ነገሮች ስናስቀምጥ ያኔ የጥቁር ህዝቦች አንገት ቀና ያደረገ ድል ብንፈጽምም ጀብዱ ብንፈጽምም ዛሬ ስንዴ ለማኞች ነን። ይሄ በጣም የሚያሳምም ነገር ነው። ስለዚህ ትልቁ ነገር ዛሬ ከእኛ የሚጠበቀው ያህን ድህነትን ሊያስቀር የሚችል በምግብ ሉዓላዊነታችን የተከበረች ሀገር መሆን መቻል አለብን። ያ ነገር ሲፈጸም ሌሎች ነገሮቹ አብሮ ይመጣሉ። ያን ለማድረግ ቴክኒክ እና ሙያ ወጣቶች፣ አካባቢ ጥበቃ ፒላር ነው፣ እንደ ሀገርም እየተሰራ ያለበት ፒላር ነው። ስለሆነም ነው ዛሬ እዚህ ቦታ ላይ ስናከብር ዝም ብለን ቀኑን አክብረን ወይ ደግሞ አስበን እንድንውል አይደለም የሚፈለገው። ስለዚህ ይህን ስናከብር በተሰማርንበት የስራ መስክ በእውነተኛ የሀገር ፍቅር ስሜት የተሻለ ስራ አፈጻጸም እና የዓላማ ጽናት ይዘን ውይይቱን ትርጉም ሰጥቶ ማዋያትና ተግባራዊ ማድረግ መነሳሳት ከሁላችንም ይጠበቃል። ዓድዋ ኢትዮጵያዊ አንድነትና አይበገሬነት የታየበት አይቻልም የተባለው የተቻለበት የጥቁር ሕዝቦች ድል ነው ያሉት የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ምክትል ኃላፊና የእርሻ ዘርፍ ኃላፊ አቶ አለም ይርጋ ወልደ ስላሴ ይህን ታሪክ የሰሩ የአያቶቻችን ልጆች በመሆናችን ጠላታችን የሆነውን ድህነትን ለማሸነፍና አያቶቻችን ከወራሪ ጠብቀው ያቆዩልንን ሀገር ያሉንን ጸጋዮች ተጠቅመን አልምተንና አበልጽገን ለልጆቻችን ለማውረስ ቆርጠን ልንነሳና ጠንክረን ልንሰራ ይገባል ብለዋል። የምንገኝ አጠቃላይ የመንግስት መስሪያ ቤቶች 129 ኛው የአድዋ ድል በዓል በጋራ እያከበርን ነው። አድዋን እንዘክራለን፣ ሀገራችንን አጽንተን እናስቀጥላለን በሚል መሪ ቃል እያከበርን ነው ያለ ነው። እንግዲህ አድዋን ወስደን ካየን አድዋ የኢትዮጵያውያን ብቻ ሳይሆን የመላይ ጥቁር ህዝቦች ድል ነው። በዛ ሰዓት፣ በዛን ወቅት አብዛኛው ጥቁር ህዝቦች በተለይ የአፍሪካ ሀገሮች የቅኝ ግዛት ሰለባ በሆኑበት ጥንት አባቶቻችን አያቶቻችን ነፃ ያልተወረረች ሀገር ረዥም ተጉዘው ከአምስት ወር በላይ የፈጀ የእግር ጉዞ ተጉዘው በእጃቸው የረባ ዘመናዊ የጦር መሳሪያ ባልነበረበት፣ በቂ ትጥቅና ስንቅ በሌለበት አጥንታቸውን ከስክሰው ደማቸውን አፍሰው ህይወታቸውን ገብረው ነፃ ሀገር ለኛ ያስረከቡበት ትልቅ በዓል ነው። ይሄ ታሪክ ያስመዘገብን ያስመዘገቡ አያት ቅድመ አያት የወለዱን ልጆች ነን፣ ትውልዶች ነን። ይህን ታሪክ የተቀበልን ትውልድ ነን። በዚህ ሰዓት ዓድዋ በዛ ሰዓት ያ ታላቅ ታሪክ ተሰርቷል። አሁኑ ትውልድ ደግሞ የሚጠበቅበት በርካታ ነገር አለ። ትልቁን ነገር ተሻግረናል። ትልቁን ነገር አሳክተናል። ትልቅ ታሪክ አያቶቻችን አስረክበውናል። በዚህ ሰዓት ላይ የአምስት ወር እግር ጉዞ አይጠይቀንም። አሁን አሁን ያለው ትግል የህይወት መስዋዕትነት መክፈል የሚጠይቀን አይደለም። አጥንት መከስከስ፣ ደም ማፍሰስ፣ መሞትን የሚጠይቀን ነገር አይደለም። አሁን የምን ከዚህኛው ትውልድ የሚጠበቀው በተሰማራበት መስክ ላይ ላቡን ማፍሰስ ብቻል። ይሄ ሁሉ ትልቅ ታሪክ የተረከብን ትውልዶች ይሄን አይነት ገድል የፈጸሙ አባት አያት ያለን ትውልዶች ዛሬ ያንን ያቆዩልን ሀገር በተገቢው መጠቀም ባለመቻላችን ምክንያት ድሃ ነን። የምግብ ሉዓላዊነታችንን አላረጋገጥንም፣ እህል ይሰፈርልናል። በዚህም ምክንያት ክብራችን ሙሉ አይደለም። ድሃ ክብር የለው፣ ክብራችን ሙሉ አይደለም። ስለዚህ ከዚህ ትውልድ የሚጠበቀው ይሄንን ታሪክ ሙሉ እንዲሆን በተለይ እዚህ ዱራሜ ክላስተር ያለነው የግብርናና ገጠር ልማት ክላስተር አመራሮች፣ ባለሙያዎች ይህን ተልኮ የተሰጠን ሴክተሮች ነን። እኛ ደግሞ ቅድም ካልኩት ከምግብ ሉዓላዊነት መከበር ጋር ከተረጂነት ጋር ትልቁን ድርሻ ትልቁን ስራ የሚጠበቀው ከኛ ነው። የበዓሉ ተሳታፊዎች በሰጡት አስተያየት አያቶቻችን በዓድዋ የሰሩት ገድል መላው ኢትዮጵያውያንንና አፍሪካውያንን ድል ያጎናጸፈ በዓል በመሆኑ አሁን ያለው ትውልድም በተሰማራበት የሥራ መስክ ሁሉ የአያቶቻችንን ታሪክ ሊደግም እንደሚገባም ገልጸዋል።